የደረሰን አሳዛኝ ዜና በደቡብ ጎንደር በተፈጸመው የድሮን ጥቃት አምስት ህጻናት ጨምሮ አስር በላይ አርሶ አደሮች ተገደሉ። የለውጥ ሰባተኛ ዓመት በሚል ድግስ ላይ የሚገኘው የብልጽግና ቡድን በደቡብ ጎንደር ዞን ውስጥ መካነ ሰላም አካባቢ ላይ ዛሬ መጋቢት 24 ማርፈጃውን በፈጸሙት የድሮን ጥቃት አስር በላይ አርሶ አደሮች መገደላቸውን መረብ አረጋግጧል። በጥቃቱ ከተገደሉ መካከል አምስቱ ህጻናት እና ታዳጊ መሆናቸውን ነው ለጣቢያችን ያልደረሰው መረጃ የሚያመለክተው ዛሬ ማርፈጃውን በስቴ መካነ ሰላም ኢየሱስ ቅራቢ ያልዩ ስሙ አስመራ በተባለ ገጠራማ መንደር ላይ ጸረ አማራው የብልጽግና ቡድን በፈጸመው የድሮን ጥቃት አምስት ህጻናት፣ ታዳጊዎች ጨምሮ ከተገደሉት አስር በላይ አርሶ አደሮች በተጨማሪ በርካታ ንጹሃኖችም ቆስለዋል ሲሉ የመረጃ ምንጮች ገልጸዋል። ጥቃቱ የተፈጸመው በቀበሌው በሚገኘው አንድ የመጀመሪያ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ነው። የጥቃቱ ሰለባ የሆኑ ተማሪዎች በ ምህራን እንዲሁም የትምህርት ቤት አስተዳደር አካላት ናቸው ሲሉ እየገለጹ፣ ምንጮቻችን ትምህርት ቤት ሙሉ ለሙሉ መውደሙን ተናግረዋል። በተመሳሳይ በትናንትናው ዕለት በጎንደር ቀጠና ኪንፋዝ በገላን ስራ ከተማ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሐን ወገኖች ተገለዋል። ኦህዴድ መራሹ በፋሽስቱ አብይ አህመድ አገዛዝ በፋኑ ከፍተኛ በትር ሲደረስበት ንጹሐንን ኢላማ በማድረግ ጥቃት መፈጸሙን አጠናክሮ ቀጥሏል። ጎንደር ሪፎርም የአማራ ፋኖ አንድነት በጎንደር የክፍለ ጦር አመራር ሪፎርም እየሰራ አንድነት ስራ አስፈጻሚዎችም ከክፍለ ጦር አዛዥነት እያነሳ መሆኑ ይታወቃል። በዋናነት በአርማጭሆ በመተማ በጭልጋ ቀጠና የሚንቀሳቀሰው በሻለቃ ሲሳይ አሸብር የሚመራው ግዙፉ የዋዋ ጎብ የክፍለ ጦር ዘመቻ አንድነት ለበጎ አዲስ የአማራ ሪፎርም ሰርቶ ያቀረበ ሲሆን አማራ ፋኖ በሸዋ አብይ አህመድ ፋሽስታዊ ስርዓት ወንበር አስጠባቂ ኃይል ትናንትና ከመራኛ ዓለም ከተማ በሁለት አቅጣጫ ወደ መርሃ ቤት ያውራጃ ሬማ ያደረገው እንቅስቃሴ እሱ ባቀደው ሳይሆን እኛ ባቀድነው መልኩ ውጌ የተከናወነ መሆኑን ሲረዳ፣ እንደለመደው በበቀል እርምጃ ንጹሐንን ገሏል። በዚህ ሬማ ከተማ ላይ በወረወረው ሞርተርና ዳናትና ልጅ በመኖሪያ ቤታቸው ባሉበት ገሏል። ወይ ብላ አካባቢ ደግሞ አባትና ልጅን በተቀመጡበት መኖሪያ ቤት ቅጥር ግቢ በመግባት ምንም የሚያቁትን ንጹሃንን በተጨማሪ ይገሏቸዋል። በሰዋቱ የሟች ሚስት ባለቤት ሟች እናት ሀዘኑን መቋቋም ባለመቻሉ ራሳቸውን በገመድ አንቀው ገለዋል። በተመሳሳይ በከተማው ቅርብ ርቀት አካባቢ የሚገኘው ደጀን አንባ መስጊድ በዙ ሀያ ሶስት የቅጥር ግቢውን አጥርና ግማሹን የመስጊድ ክፍል ጥቃት ፈጽሞበታል። የሰበረው ሱቅና የዘረፈው የንግድ ማዕከል ብዛትማ ዘርዝረውን አያልቅም። ሆኖም ግን የአማራ ፋኖ ሸዋ ጠቅላይ ግዛት አጼ ኩኑ ኮር ራምቦ ክፍለ ጦር በተደረገው እልህ አስጨራሽ ክትንቅንቅ በጨፈጨፉና በው ሆኖም ግን በአማራ ፋኖ በሸዋ ጠቅላይ ግዛት አጼ አምደጽዮን ኮር ራምቦ ክፍለ ጦር በተደረገልህ አስጨራሽ ትንቅንቅ መጨፍጨፊያውና ማውደሙያውን ዙ 23 ጭምር በማጋየት በእግሩ እንዳትሌት ጥሮጦ በማድረግ የቀሩትን ጥቂት አባላት ይዞ አለም ከተማ መራኛ እስኪገባ ድረስ ተቀጥቅጧል ታጭዷልን። በመጨረሻ አናብስቶቹ ራምቦ ልጆች ህዝባቸውን ታድገው ከተማውን ተቆጣጥረዋል። አማራ ፋኖ ሸዋ እዝ ሆኖም ግን በአማራ ፋኖ በሸዋ ጠቅላይ ግዛት አጼ አምደጽዮን ኮር ራምቦ ክፍለ ጦር በተደረገልህ አስጨራሽ ትንቅንቅ መጨፍጨፊያውና ማውደሚያውን ዙ 23 ጭምር በማጋየት በእግሩ እንዳትሌት ሮጦ በማድረግ የቀሩትን ጥቂት አባላት ይዞ አለም ከተማ መራኛ እስኪገባ ድረስ ተቀጥቅጧል ታጭዷልን። በመጨረሻ ማናብስቶቹ ራምቦ ልጆች ህዝባቸውን ታድገው ከተማውን ተቆጣጥረዋል። አማራ ፋኖ ሸዋ እዝ

ከስር እንዲለቀቅ ከፌዴራል ፖሊስ ጋር በመናበብ እና ከስር ሲፈታ ደግሞ አፈና በመፈጸም እያደረሰበት ስቃይ በደል ስለ ዘረኛ አካሄዱን በቂ ማሳያ ነው ለማለት ይቻላል። ይህ ውሳኔ በድሮንና በከባድ መሳሪያ የተጨፈጨፉ ካሉ ጨቅላ አማራ ህጻናት፣ እናቶች፣ አቅመ ደካሞችና ወጣቶች እንዲሁም በምርመራ ስም ወደ አፋር ክልል አዋሽ ሰመራና ሱላ ወታደራዊ ካምፕ ወስዶ የሚያንቀሳቀሳቸው አካላቸውን ከጎደለው እና ከገደላቸው እንዳብነት የቀድሞው የኢሳት ባለሙያ እና በቅርቡ ደግሞ የአማራ ባንክ የቴክኖሎጂ ሰራተኛ የነበረው ኢሳያስ በላይ አብተው ካሉ የአማራ ወጣቶች ምሁራን ግፍ አንጻር ስንመለከተው የሚደንቅ አይደለም። አገዛዙ በአማራ ሕዝብ ላይ ለፈጸመ ባለው ተደራራቢ ግፍና በደል አለመርካቱን ከሚያሳያቸው በደሎች መካከል አንዱ የፍርድ ቤቱ ፍርድ ገምድልነት ውሳኔ ነው በማሳያ ለማለት ይቻላል። ዘገባው የአውሎጎስ ሚዲያ ነው። ለአሁን የነበረ መረጃ ይህን ይመስላል። አድማጭ ተመልካቾቻችን፣ በሌላ ደግሞ መረጃ ሲደርሱን እንመጣለን። እስከዛው ላይክ ሼር እያረጋችሁ መረጃውን አድርሱ ማለት ነው።